ሰላም ሰላም የተወደዳችሁ የናይል አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ እያልኩኝ ሰላም ታይና አቀርባለሁ። የዚህ ቻናል አዲስ የሆናችሁ ላይክ፣ ሸር እንዲሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባር ቤተሰቦቻችን ደግሞ ላይክ እና ሸር ማድረጋችሁ የዘውትር ድጋፋችሁ እንደሆነ አስባችሁ ዛሬም ድጋፋችሁ እንዳይለየኝ እያልኩ ከወዲሁ አሳስባለሁ። በውስጥ መስመር መማር ለምትፈልጉ ደግሞ ከዚህ ጋር በምናስቀምጥላችሁ ስልክ፣ በኢሞ፣ በዋትሳፕ፣ በቴሌግራም እንዲሁም በሶሻል በማንኛውም የሶሻል ሚዲያ አማራጮች የምታገኙ ነው የሚሆነው በቀጥታ መደወልም ሊሆን ይችላል። እንዲሁም ስልኩን ሴቭ በማድረግ ሀይ ልትሉን ትችላላችሁ። ዛሬ የጀላችሁ መጣዎች ደግሞ አማርኛ ምንባብን እንዴት አድርገን ማንበብ እንዴት አድርገንስ መጻፍ እንችላለን የሚለውን ረጋ ብለን የምናይን የሚሆነው። ማንኛውም አማርኛ እንዲሁም እንግሊዝኛ ማንበብና መጻፍ የተቸገረ ሁሉ ሸር እያደረጋችሁ እናንተ አይታችሁ ለሌሎችም ሸር እያደረጋችሁ አዳርሱልን እያልኩኝ ከወዲሁ አሳስባለሁ። አማርኛን ቀለል አድርገን እንድናነብ እንድንጽፍ እናደርጋለን። በጣም ብዙዎቻችን ማንጽፎች ተቸግረናል። ማንበብ ማንችሎች እንዲሁም እንግሊዝኛን ጨምሮ በቴክስት ለመጻጻፍ ፈልገን ቴክስት ሲጻፍልን ስልካችን እስከ መወርወር ድረስ የደረስነ ብዙዎች አለን። ስለዚህ ለዛ ደግሞ ቀላል መፍትሄው መማርና መለወጥ ብቻ ነው ማለት ነው። ራሳችሁን በትግስት በመግዛት አንድ እና አንድ አላማ ይዛችሁ ወስናችሁ ተምሬ እለወጣለሁ የሚለውን ሀሳብ በአእምሯችሁ ላይ አስገቡትና ማንኛውም ሰው ተምሮ መለወጥ እንደሚችል በመሰረቱ ትምህርት እድሜ አይገድበውም። ማንኛውም ፍላጎት ብቻ ነው ሊገድበው የሚችል እንጂ ፍላጎት ካለው ከህፃን እስከ መጨረሻው የአዋቂ ደረጃ ከሚባለው ክፍል ድረስ ማንኛውም መማር የሚፈልግ ካለ እንግሊዝኛ፣ አማርኛ በውስጥ መስመር እያስተማርነ ነው የምንገኘው። መለወጥ የምትፈልጉ ሁሉ በውስጥ አናግሩን። ቀለል ባለ ሁኔታ እያስተማርነ ነው የምንገኘው። በአጭር ጊዜ ብቻ እንድትለወጡ እናደርጋለን። ብዙ ተማሪዎች እህት ወንድሞቻችን ተለውጠውበታል። ተምረው ራሳቸውን አውቀው ዛሬ እያመሰገኑ ነው የሚገኙት ና ማንኛውም ሰው እድሜ ሊገድበው እንደማይችል እየነገርኳችሁ ነው አርባ እና ከዛም በላይ ዓመት የሆናቸው ሰዎች ከኛ ጋር እየተማሩ ይገኛሉ። እናንተም እድሜ ይገድበኛል ብላችሁ ወደኋላ ማለት ሳይሆን እውቀት እስከ መጨረሻው ለተሞት ድረስ ትምህርት አይገደብም እና ማንኛውም ሰው ባለው የህይወት ዘመን ሁሉ ተምሮ መለወጡ ለእሱ ትልቅ አስተዋጽኦ ያደርጋል እንጂ ምንም ተጽዕኖ የሚያመጣው ነገር ስለሌለ በውስጥ መጣችሁ እንድትማሩ እያልኩ አሳስባለሁ። ዛሬ ደግሞ ይዤላቸው መጣሁት ምንድን ነው ረዥም ምንባብ ነው። ይህን ረዥም ምንባብ ደግሞ አጠራጠር ያሉ በመሀል በመሀል ያሉ አረፍተ ነገሮች ደግሞ በጣም ወሳኝና አስተማሪ ጥቅሶች ናቸው። እንደምታዩት ረዥም ምንባብ ይመስላል፣ ነገር ግን በአንድ ላይ ተጨምቀው ስለተያዙ ነው እንጂ እዚህ ጋር የተቀመጡት በሙሉ አስተማሪ ጥቅሶች ናቸው። ረጋ ብላችሁ ለመመልከት ሞክሩ። ማንበብና መጻፍ ለምትችሉት ብቻ ለማትችሉት ብቻ ሳይሆን ማንበብና መጻፍ ለምትችሉትም አስተማሪ ጥቅሶች ስለሆኑ እነዚህን ረጋ ብላችሁ ለማንበብ ሞክሩ። መጀመሪያ አማርኛን ለማንበብ ፊደላትን ከመሰረቱ ማወቅ ይጠበቅብናል። ከዛ በኋላ ደግሞ ፊደላትን ሰብሰብ አድርገን ባንድ ላይ ስናደርጋቸው ቃላት እንደሚመሰረቱ ሁሉ ትርጉም ያላቸውን ቃላት ማወቅ ይጠበቅብናል። ከዛም ከፍ ስንል ደግሞ አረፍተ ነገሮችን የቃላት ስብስብ አረፍተ ነገር ይፈጥራል። የአረፍተ ነገር ስብስብ ደግሞ ብዙ ምንባብ ወይም ረጅም ምንባብን ይፈጥራል ማለት ነው። ስለዚህ በሂደት ሁሉንም የምናይ ነው የሚሆነው። ከዚህ በፊት በእርግጥ ብዙ ቪዲዮዎችን ለቅቄያለሁ። ሆሄ፣ አረፍተ ነገር፣ ቃላት እንዲሁም ረዥም ምንባቦችን አይተናል። ልክ እንደነሱ ሁሉ እነዚህንም ረጋ ብላችሁ ለማንበብ ሞክሩ። ከዚህ በተጨማሪ ደግሞ ቴሌግራም ግሩፕ አለ። ይህንን ጽፋችሁ ቴሌግራም ግሩፕ ላይ ብታስቀምጡልኝ እያንዳንዱ ስህተታችሁን እያረምኩ የማሳያችሁ ነው የሚሆነው። እሁድና ቅዳሜ ደግሞ በውስጥ መስመር መማር የምትፈልጉ ለገዛ ብቻ እሁድና ቅዳሜ ከአራት ሰዓት እስከ ስድስት ሰዓት ባለ ሰዓት ብቻ አማርኛና እንግሊዝኛን እያስተማርና ነው የምንገኘው። ምናልባት አቅማችሁ የማይፈቅድ ቤተሰብ እያገዛችሁ ያላችሁ፣ በውጭ ሀገር ሁናችሁ ደግሞ ቤተሰብን እያስተዳደራችሁ ያላችሁ፣ ከፍላችሁ መማር ያልቻላችሁ ሁሉ እሁድና ቅዳሜ እያገዝን ነው የምንገኘው። ስለዚህ እናንተ በትንሹ ፊደላትን ለይታችሁ እንድታነቡ እንድጽፉ እናደርጋለን። እንግሊዝኛ እንዲሁም አማርኛን የገዛ ትምህርት ቅዳሜና እሁድ እየሰጠን ነው የምንገኘው። ስለዚህ እዛ ላይ መጣችሁ መማር ትችላላችሁ። አሁን ቀጥታ ወደ ትምህርቱ ይዣችሁ ሌድ

በድረ ህ ተበድረህ ስጦታ ስጦታ አ ት ስ ጥ አትስጥ በጣም በጣም ካልቸገረ ህ ካልቸገረህ ለቅንጦት ለቅንጦት አ አትበደር አትበደር ያንተን ያንተን ድርሻ ድርሻ ከጨረስህ ከጨረስ ያልተጨረሰ ያልተጨረሰ የሌሎችን የሌሎችን

ቤተሰብ አሁን ልክ እንደ ጀማሪ ተማሪዎች ረጋ ብዬ ለሁሉም ይሆን ዘንድ ረጋ ብዬ ነው ያነበብኩላችሁ። እያንዳንዱን ፊደል ቆጥሬ ነው ያነበብኩላችሁ። እናንተም ጀማሪዎች እንደዚህ ፊደል ቆጥራችሁ ታነባላችሁ። የመጀመሪያ ስራችሁ ምንድን ነው? ፊደልን ቆጥራችሁ ማንበብ። አሁን እኔ ፊደልን ቆጥሬ ሳነብ ትርጉሙ ምን እንደሆነ አልገባኝም፣ ብቻ አንብቤዋለሁ። ነገር ግን ትርጉሙን አልተረዳሁትም። ትርጉሙን ለመረዳት ደግሞ ምን እናደርጋለን? መጀመሪያ ልክ በዚህ ልክ ካነበብ ነው በኋላ፣ ከዛ በኋላ ደግሞ ቃላትን ቅድም ሆሄን ወይም ፊደልን ያነበብን፣ አሁን ደግሞ ቃላትን በአንድ አፍታ ወይም ትርጉም የሚሰጡ ቃላትን በአንድ አፍታ አነባለሁ። ገንዘብ የሚለውን በአንድ ላይ ያነባዋለሁ። ተከተሉ። ገንዘብ የሚመልሰው የገንዘብን ጥያቄ ብቻ ነውና ሁሉንም ነገር ገንዘብ ያስገኝልኛል ብለህ አታስብ። ምንድን ነው የሚለው ገንዘብ የሚመልሰው የገንዘብን ጥያቄ ብቻ ነው እና ሁሉም ነገር በገንዘብ አድርገዋል ብለህ አታስብ አታስብ። ምክንያቱም ገንዘብ የሚመልሰው የገንዘብ የሆነ ጥያቄ ብቻ ስለሆነ ሕይወትን መግዛት አይችልም። ገንዘብ ላለው አትሩጥ ላለው አትሩጥ፣ ራስን መስለህ ኖር ማለት ነው። ምጽዋትህና ተግባብተህ ምጽዋትህና ተግባርህ በአቅምህ መጠን ይሆን እንጂ ከአቅምህ አትነስ። ምጽዋትህና ተግባርህ በአቅምህ መጠን ይሁን እንጂ ከአቅምህ አትነስ። ድሃም ሆነህ ተበድረህ ስጦት አትስጥ። ድሃም ሆነህ ተበድረህ ስጦት አትስጥ። ምክንያቱም ያ ገንዘብ የተበደርከው ገንዘብ ነገ አምጣ ብሎ ስለሚያጨናንቅህ ነገ ራስን ስለሚጠይቅህ ነገ ከየት አመጣለሁ ብለ ከምትጨነቅ ይልቅ ስጦታው ቢቀርብህ ይሻላል። ምክንያቱም በአቅምህ መኖር አለብህ። በጣም ካልቸገረህ ለቅንጦት ብለህ አትበደር። በጣም ካልቸገረህ ለቅንጦት ብለህ አትበደር። ያንተን ድርሻ ከጨረስህ ያልጨረሰ የሌሎችን ድርሻ ፈጽምላቸው። መልካም ይሄ ምንድን ነው የሚባለው? በጎ አድራጎት ላይ መልካምነት። የኛን ድርሻ ጨርሰን ለሌሎችን መጨረስ ወይም የሌሎችን ማገዝ ማለት በጣም ትልቅነት ነው። ብዙዎቻችን የሆነ በልጦውን አልፎን የሚሄዱ ሁሉም ይመስለን አለን። ከእኔ ጀምሮ ነገር ግን እሱን ነገር እንተ ምንምአይጠቅመን ምክንያቱም ማደግ ካለብን በአንድ ላይ እንደግ፣ መውረድ ካለብን በአንድ ላይ እንውረድ። ሁላችንም የሰው ልጆች ነን። እህቴ፣ ወንድሜ እሱ ምናምን አይሰራም። የስጋት የስጋ ወንድምነት እሱ ምንምአይጠቅም እህቶቼ፣ ወንድሞቼ ማንኛውም ሰው ሰው በመሆኑ ብቻ ተቀበሉት። ማንኛውም ሰው ሰው በመሆኑ ብቻ አገልግሉት፣ አግዙት፣ አበረታቱት። በየትኛውም የዓለም ዳርቻ ያላችሁ እህት ወንድሞቼ ሁሉ ሰውን እንደ ሰው ብቻ አቀረቡት እንጂ እንደ ወንድሜ ስለሆነ እህቴ ስለሆነ ሳይሆን ማንኛውም የዓለም ሰው እህትና ወንድም አማች ነው። ስለዚህ ማንኛውም ሰው መተባበር፣ መተጋገዝ የዘወትር ስራው ሊሆን ይገባዋል። ስለዚህ ሌሎች ማንኛውም ሰው መንገድ ላይ አልችል ብሎ ከብዶት ተሸክሞ የከበደውን ነገር እኛ ልናግዘው ይገባል። በሀሳብም ሊሆን ይችላል በገንዘብም ሊሆን ይችላል። በማንኛውም ነገር ብቻ እኛ አቅማችን በፈቀደው ልክ ልንተጋገዝ ይገባል ማለት ነው። ምንባቡ ከዚህ ጋር በቃለሁ። ይህ ምንባብ ከተመቻችሁ ላይክ እና ሼር፣ እንዲሁም ሰብስክራይብ እያደረጋችሁ አበረታቱን። እንዳልኳቸው ያው ቻናላችን ወደኋላ እየቀረ ነው። ማንኛውም ይሄ ቪዲዮ የሚደርሳችሁ ሁሉ ሰብስክራይብ እያደረጋችሁ ለፉ እያልኩ አሳስባለሁ። በውስጥ መስመር መማር ለምትፈልጉ ደግሞ ከዚህ ጋር በምናስቀምጥላችሁ ስልክ በቀጥታ በመደወልም ሊሆን ይችላል። በኢሞ፣ በዋትሳፕ፣ በቴሌግራም በማንኛውም የሶሻል ሚዲያ አማራጮች የምታገኙ ነው የሚሆነው። አብራችሁ እንጂ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ እስከምንገናኝ ደግሞ መልካም ጊዜ ይሆንላችሁ እያልኩ መልካም ምኞቴን ገልጻለሁ። ሰላም ሁኑ።